በእናትህ ወየው በሰላም እንዳትኖር፣ ልጇ እንድትጨነቅ፣ እናቷ እንድትጨነቅ፣ ሁሉም ትዳሯ አንድም ቀን በሰላም ተመርቶ አያውቅም። አምስት ዓመት ነው አይደል? አልጋ ላይ ዋልካት እጅግሯን ካሰርክ፣ ወገቧን አምስት ነው አይደል? ሰውነቷን፣ ኦርጋኗን በሙሉ እያስቆረጥኩ አውጣለሁ። በሰርጀሪ ሐሞቷን አስቆርጫ አስወጥቻለሁ፣ ምንም በሽታ ሳይኖረው እሺ፣ እንቀርገሽ አው እንደዛ ነው ማደረገው እኔ

አምስት ዓመት ነው አይደል? አልጋ ላይ አልካት። እግሯን ካሰርክ ወገቧን፣ አምስት ነው አይደል? ታዲያ እንዴት ነው በሰላም እንዳትኖር፣ ልጇ እንድትጨነቅ እናቷ እንድትጨነቅ፣ ሁሉም ትዳሯ፣ አንድም ቀን በሰላም ተመርቶ አያውቅም። አዎ፣ እንደዛ ነው ማለት ነው። ቆይስኬ፣ ቆይስኬ፣ አዳምጠኝ። አሁን እግርን እንዲመታወራጨው ለክፋት ነው። እንድትሄደበት ግን አልፈቀድክም። አሳስረ ቁጭ አርገ ሽምድምድ ብላ ነው የመጣችው እስኪ እንዴት ነበር የምታረጋት እስኪ እንዴት ነበር የምታረጋት ሽምድምድ ረጋትና ነስታ መንቀሳቀስ ስትጀምር እግሯን ፍስስ እግሯን ድንዝዝ ከዛ በኋላ ወይኔ ነፍሴ ሊወጣ ነው ብላ ሆስፒታል ስትሄድ ገንዘቧን በወር በመቶ የሚቆጠር አስወጣታለሁ በየሆስፒታሉ ትዞራለች ምንም በሽታዋ አይገኝም አዎ ሰውነቷን ኦርጋኗን በሙሉ እያስቆረጥኩ አወጣለሁ፣ በሰርጀሪ በቃ እንደዛ ነኝ እኔ አላማ እስኪ አስወጥታለሁ። ኦርጋን አዎ ሐሞቷን አስቆርጬ አስወጥቻለሁ፣ ምንም በሽታ ሳይኖረው እንቅ ርግ ሁ እንደዛ ነው ማረገው። እኔ እንደዛ ነው ማረገው። ማን እንደዚህ ማን እንደዚህ የምታረጋት? አንተማ እኔ እኔ እኔ እኔ መናገራችንም እኔ ነኝ። ወደ ሳይሆን በግድ ትናገራለህ። እኔ ነኝ እኔ ነኝ። ወይዬው ትናገራለህ እኮ። ችግር የለውም። ወይኔ ወይኔ። ከአሜሪካን የመጣችው በርሜል ጊዮርጊስ አራት ወር ተቀምጣለች። አሁን ይሄ ወርሃ ጥቅምት እንደገባ ግሪን ካርዱ ያልቃል። ስድስት ወር ካለፈው ደግሞ ይቃጠላል። የአሜሪካ መንግስት አያስገባት። አሁን የመጣችው ልታናግሬ ልታማክረኝ ነው። አምስት አመት እጅግሬን ወገቤን ይዞ ሽባ አድርጎ እንዲ ተጫውቶብኛል። እዚህ ቆይቼ መዳን እፈልጋለሁ። እዚህ እንዳልቆይ ደግሞ ግሪን ካርድ ሊቃጠል ነው ምን ይሻላል? እኔ ደግሞ ጥሩ የመከርኩ መስሎኝ አይ ሄደሽ ከዛ ቆይተሽ ተመለሻለሽ። ያንን ለማድረግ አቅሙ የለም። ያለው እና አንድ ብቻ ነው ወይ ከነ ችግሩ መሄድ፣ ወይ ግሪን ካርዱን ትቶ እዚህ መቀመጥ። ያ ማለት ወይ ከአሜሪካ ወይ ከኢትዮጵያ መምረጥ። ይሄ ማለት ምንድነው ከነበሽታችን አሜሪካ፣ ከነ ትግላችን ኢትዮጵያ እንደማለት ነው። ይኸው ደግሞ መዳን አለም እዚህ ያዘለን እግዚአብሔር ይመስገን። አሁን ሱና መስግኑት በእውነት አሁን እሷ ወደ አሜሪካ ትሄዳለች፣ ጤነኛ ሆና። አንተ ደግሞ ወደ ሲውል ትሄዳለህ እኮ በናት! እንዴት ብሎ እሷ እንዴት ትሆናል እሷ እንዴት ትሆናለች? እንዴት ይሳካል ነገሩ? አይሆንም እኮ አይሆንም። ለብሮም ማይሳካው ትዳርማ አይኖራትም፣ ልጇም አትደሰትም፣ ቤተሰቧም አይደሰትም። ትዳር አለ፣ ልጅ አለ፣ ፍልግም እንለየት። እሺ በቃ እኔ እንደዛ ነው የማስበው፣ እንደዛ ነው ምኞቴ። ትዳሯ ምንድን ነው የምታደርገው? በቃ ሰላም የላትም። አናክሳታለሁ፣ አባላታለሁ። አዎ፣ ባሏን ጠላቷ አረጋለሁ። ባሏን ጠላቷ አርጋ ያስነሳለሁ። አዎ፣ እንደዛ ነው የማረገው፣ እንደዛ ነው የማረገው ነው። አዎ፣ እስኪ እንዴት ነበረ ሽባ የምታረጋት? እስኪ ያሳየኝ፣ እስኪ ያሳየኝ በተግባር ስትር ተነስታ በአንዴ እግሯን ፍስስ ገባኝ። እግር ፍስስ የምታደርገውን እኮ ነው። እኔ አሁን እኮ እስኪ እንዴት ወይኔ ወይኔ በቃ እንደዚህ። እሺ እንደዚህ ያረጋትና እንደዚህ ያረጋትና፣ እሺ ትንሽ ስትሄድ እንደዚህ ያረጋትና፣ ወይኔ ወይኔ መሞቴ ነው ብላ ቁጭ ስትል፣ በቃ አልጋ ላይ አጋድሞ ያውላታለሁ። ከዛ ሆስፒታል ደሞ እየሮጠች ትሄዳለች በሰው ተይዛ ትሄዳለች። ከዛ በኋላ ልክ ደሟ ሲቀዳ ከዛ አሽላታለሁ። ገንዘቧ ከወጣ በኋላ ከዛ በቃ የተለያየ መሳሪያ ስራ ስተኛት አለው። ከዛ በኋላ በቃ እንደዛ ነው። ወይኔ ጨዋታ እንደዛ ነው የምኖረው። እንዲህ ነው ጨዋታ ለ እንደዛ ነው ማረጋት አምስት ዓመት ነው እንደተስፋ አዳም ጠኝ እስኪ ቆይ፣ አምስት ዓመት ነው እንዲያረካት። አዎ፣ አስፈራራታለሁ። ሌሊቱ ሙሉ አስጨንቃታለሁ። ሞት መጣብሽ እላታለሁ። አዎ፣ ልጅሽን አታሳድጊም እላታለሁ። አታሳድጊም፣ ሌላም አትወልጂም እላታለሁ። እንደዛ ነው ማረጋት። እንደዛ እንደዛ፣ በቃ ትጸልያለች። እንደዛ አዎ፣ ጀምራ ነበር ትታገል ነበር። አዎ ከዛ ሽምድምድ እያልኩ እያጥወለወልኩ እያቀለሻለሽኩ አንገቷን እያናኩ ትንፋሿን እየዘጋው፣ ከዛ ወይኔ አምላኬ፣ ምን ነው ተው ከኝ፣ እንትና። ከዛ አልጋ ላይ ጸሎት መጽሐፍ ታቅፋ ትተኛለች። ከዛ እምነቷን ትበላዋለች፣ ትበላለች፣ እምነት ትበላለች። ወደዚህ ተጠእናና ወደዚህ መግደልም አልቻልኩም። ብትገልማ እስካሁን ትገላት ነበር። አሁን የምጠይቅህን ብቻ በመድኃኔ ዓለም ስን መልስ። እሺ ልብሷን መልስ፣ ወደታች አስተካክል። አሁን ሌላ ጣጣ ሳታመጣ በመድኃኔ ዓለም ስም እጅህ አለው። ማን እንደዚህ ያረካት ንገረኝ፣ በመድኃኔ ዓለም ስም። እንዳቷሽ እኔ ሚስጥር ነኝ እኮ እዚህ ሚስጥር የለም። ከቅርብ ቤተሰብ ነህ? በቃ ስም አትናገር፣ ስም አትናገር፣ ዝም በል። አያሳዝንም? ቤተሰብ የራሱ የተባለ የሥጋ ዘመድ የሆነ ደግሞ የሚገርመው ባዕድ ተቀናቃኝ ምቀኛ በትዳር እና በልጅ በህይወት ቢቀና እንደው ችግር የለም ይቅና። ግን የራስ ሰው ዘመድ የኔ የምትሉት ሰው በትዳራችሁ በህይወታችሁ ሲቀና ይሄ መጨረሻ በቃ ይቁሙት ነው። ያው ብዙ ጊዜ እንደምለው ነው መተት ከሦስት አካላት ይመጣል። በአንደኛ ደረጃ የተቀመጠው። ቤተሰብ ነው፣ የቅርብ ሰው የስጋ ዘመድ። ሁለተኛ አብሮ አደግ ከልጅነት ከትምህርት ቤት ህይወትን ተስፋራይን በማየት በመቅናት የሚያስመትቱት። ሶስተኛ ከጊዜ በኋላ ወዳጅ ያደረጋችሁት በስራ በሆነ ነገር የሚቀናባችሁ ሰውን። ከነዚህ አካላት መተት ይተም አይሄድም። ከነዚህ ደግሞ የሚከፋው የሚያሳዝነው የኔ የምትሉት የስጋ ዘመድ ባዕድ በመሆን መተት ሲመትትባችሁ፣ አሁን የእሷ ትዳሯን ችግር ውስጥ ከተው ጤናዋን ችግር ውስጥ ከተው፣ ሌላው ቢቀር እንድትራመድ እንኳን አልፈቀዱላትም። ሁሉንም ነገር አታ ቆማ ለምን ትሄዳለች? ለምን ትራመዳለች? እሷ ቆማ ከምትሄድ እኛ ብን ሞት ይሻላል። ስለዚህ ምን እናርጋት? ከአልጋ እናውላት። አረ እንደው መድኃኔ ዓለም ታግሶናል እውነት መቼም ሰው ወይም ደግሞ ቅዱሳን ትዕግስት የጸጋቸውን የጸጋችን ነው። የጸጋ ጊዜ ገደብ አለው፣ ይሞላል፣ በቃ ትዕግስቱ ያልቃል። መድኃኔ ዓለም ደግሞ ትዕግስት የባህሪው ነው፣ የአምላክነቱ ነው። ከህሊናችን ከልቦናችን በላይ እስኪሆን ድረስ ይታገሰናል። እና እኔ እንደው መድኃኔ ዓለም እግዚአብሔር ትዕግስት የባህሪውን መሆኑን በደንብ አረጋግጫለሁ። አንብብ ያለው አይደለም፣ ተምር ያለው አይደለም። በደንብ አውቄ አይቻለሁ። በሚደረገው ነገር ቅድም እንደነገርኳችሁ ማለት ነው። የሚደረገው ነገር አይደለም ዝናብ ሚስማር ከሰማይ ያዘንባል። ግን ያው ታጋሽ ነው ምን ይደረግ። እሺ የቅርብ ናችሁ። ቀንታችሁ ነው? አዎ። እሺ ሌላ ማን ያላችሁት? በስላሴብቻ በቃ የቤተሰብ መተት የሚስጥር እጅግ እርሽባርግ። እሺ አሁን የምትሸኙት በደንብ ተፈትሻችሁ ነው። ብድግ አድርጋት፣ ብድግ ተነስ፣ ብድግ አድርገን ተነስ። በስላሴ በመድኃኔ ዓለም ስም አትንኳተት። ብድግ ቀጥ፣ ወደዛ ወደዚህ ተመላለስ። እስኪ ጎርደድ ጎርደድ በል

እምልን እያልክ ስገድ፣ እሰግድ። ለአብ በል፣ ለአብ ሰግዳለው በል። ምናንቀጠቀጥ ለአብ እሰግዳለው። ጎንበስ ቀና፣ ቀልጠፍ ነው ተነስ። እንደሱ አራዲያ፣ እየተነሳህ ነዋ። ለወልድ ሰግዳለው። ድምጽን ከፍ አርግ። ለመንፈስ ቅዱስ እሰግዳለው። አምላክን ለወለደች ለድንግል ማርያም እሰግዳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት ለክቡር መስቀሉ እሰግዳለሁ። አዎ፣ እሺ፣ ና ተንበርከክ። ይሄ ማፈሪያ፣ እሺ። በመድኃኔ ዓለም ስም አዝዣለሁ። ቧጥ ከእግሯ ከሰውነቷ፣ ወደ ግንባር ላይ ውጣ። ከሁሉም ሰብስብና ቧጥ እናውጣ

ግደል የተባልኩ ሽባ እርጋት የተባልኩ እጅግሯን ወገቧን ሰውነቷን ያሰርኩት የሚስጥር መተት ጠላወጌ የቤተሰብ መተት ሁላችንም ለቀናል። በመድኃኔ ዓለም ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን ያሰርነውን እጅግሯን ወገቧን ሁሉንም ለቀናል። በድንግል ማርያም ስም እድሏን ከፍተናል። የመጨረሻችን ነው። ከእንግዲህ በኋላ ብንታደስ ብንመለስ እጅግሯን ብናስር የተዘከረው መድኃኔ ዓለም ይፍረድብን። በል ሰባቴ ጩኸት እናውጡ። ቶሎ በል ቶሎ በል በስራት ጩኸት እናውጣ። አንድ ቀጥል፣ ሁለት ቀጥል፣ ሦስት ቀጥል፣ አራት ቀጥል፣ አምስት ቀጥል፣ ስድስት በል የመጨረሻ ገንዝ እናሄድ ቅዱስ ሚካኤል፣ ቅዱስ ገብርኤል ሲኦል ያወርድ። አይ ክፋት! ለምን አሜሪካ ኖረች? ለምን አገባች? ለምን ወለደች? የክፋት ብቻ ሳይሆን የጭካኔም ጥግ ነው። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። አምስት አመት ምን ሆነሽ ነበር? አምስት አመት አልጋ ላይ ነበርኩ። አልጋ ላይ አልጋ ላይ እጅ እግርሽ ሁሉ ታስሮ? አዎ። ቀስ በቀስ እያለ ቀስ በቀስ እያለ እዛው ሰርጀሪ ከተሰራው በኋላ የተወጋውበት መርፌ ጋር ጀመረኝ። ከዛ በኋላ ልክ አንድ አመት አንድ ወር ከአምስት ቀን ሲሞላ እግር የማበጥ ጀመረ። እግር ውስጥ መሄድ ጀመረ። ከዛ በኋላ እንቅልፍ ነሳኝ ለአራት አመት እንቅልፍ አልተኛም። አራት አመት እንቅልፍ ተኝተሽ አታቂም? እንቅልፍ አልተኛ፣ ጭንቅ ነበር። እንቅልፍ መተኛት የጀመርኩት በርሜል ጊዮርጊስ ሄጄ ነው። አሜሪካ ነው የምትኖሪው? ቨርጂኒያ። ቨርጂኒያ አሁን እኮ ከኔ ጋር እንደውም በቃ ግሪን ካርድ ወይ ቃጠል፣ ወይ ሂጂ፣ አንድ ነገር ልሁን ወይ ምን አባቱ አሜሪካ ይቅርብኝ፣ እዚህ ልታገል ስትይ ነበር። ይሄው መድኃኔ ዓለም ያዘልሽ። እስኪ ብድግ በይ፣ እስኪ እንፈትሽሽ። ብድግ እስቲ ወደዛ፣ ወደዚህ በደንብ እሺ፣ ነይ በደንብ ተመላለሽ። እግዚአብሔር ይመስገን፣ አንቺን ሳይሆን እሱን አምስት ያሰግደናል። በዚህ እግርሽ መሄድ አቅቶሽ ነበር፣ ዛሬ ሰግደሻል። ከዚህ በኋላ መሄድ ብቻ ሳይሆን እየሰገድሽ መድኃኔ ዓለምን ታመሰግኛለሽ። መድኃኔ ዓለምን አመስግኑላት። መብራን ካንቺ ጋር አይዞሽ።